ዛሬ ምሽት በኤውሮፓ ሊግ የሚደረገውን የጨዋታ ውጤት በብርሃን ባንክ የቴሌግራም ቻናል ላይ ከምሽቱ ሶስት ሰዓት ጀምሮ ግምት መስጠት ይችላላችሁ፣ ይላል ብርሃን ባንክ። ለአስር ትክክለኛ ግምት ለሚሰጡ አድማጮች ደግሞ አጋራችን ብርሃን ባንክ ሽልማት አዘጋጅቷል። ስለዚህ የብርሃን ባንክ የቴሌግራም ቻናልን ይቀላቀሉና በዚያውም ግምትን ያስቀምጡ፣ ተሸላሚ መሆን ይችላሉ፣ ይላል ብርሃን ባንክ። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀ ና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ። ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ጨዋታው ላይ ያሉ ደግሞ ታክቲካዊ ነጥቦችን እናንሳ። አንጅ ፖስቴኮግሉ በተለይ በኤሮፓ ሊግ ላይ የተወሰነ የጨዋታ ለውጥ ለማድረግ እየሞከሩ እንደሆነ እየተመለከት ነው። አይቀይሩትም የሚለውን ሩበን አሞሪም የትኛውን የመሀል ክፍል ይመርጣል የሚለውን እናንሳ። በጣም ተጠባቂ ነው የሚሆነው ደግሞ የቶተናም አማካኞች በጉዳት ምክንያት የዛሬው ጨዋታ ላይ አይሰለፉ። የቶተናም አማካዮች ብቻ ሳይሆኑ ክሬቲቭ አማካዮች ናቸው ደግሞ ማለት ስፔሲፊክ ችሎታ አላቸው። በዚህ አመት ከአምስት ለቶተናም በዚህ ውድድር ላይ ብዙ አሲስት ካደረጉ ተጫዋቾች ሶስቱ ነው የማይሰለፉት። ባለፉት ሁለት ሶስት ወራት ሉካስ በርግ ቫል በጣም እየተሻሻለ ነበር። ከሁሌ የመጀመሪያ አሰላለፉ ውስጥ ከሚገኙ ተጫዋቾች መካከል አንዳ የሆነ እሱ የለም፣ ጅምስ መዲሰን የለም፣ ደያን ኩሉሴቭስኪ የለም። ሶስት ፈጣሪ አማካዮች ያጡት ቀላል አይደለም። ከአንድ ዲፓርትመንት ሌላ ጊዜ ተከላካዮቻቸው ናም ነበር በአንድ የሚጎዱባቸው፣ አንደሞ አማካዮቻቸው እኔ የተጎዱባቸው። ስለዚህ በጣም ቁልፍ ነጥብ ነው። ፈጠራው ኬት ይመጣል፣ የቶተናም የጎል እድል በማን አማካኝነት ነው የሚፈጠረው የሚለው ግን፣ በማንቸስተር ናይተድ ልጀምር ለእኔ ዛሬ በተለይ የቶተንሃም እነዚህ ፈጣሪ አማካዮች አለመኖራቸውና የበለጠ ሰራተኝነታቸው የሚያጋድል ተጫዋቾች ሊጠቀሙ መቻላቸው ምክንያቱም የዛሬ ከሰርፕራይዞቹን እንጠብቃቸውና ያልጠበቅናቸውን ውሳኔዎች ሊያሳልፉ የሚችሉበት እድል መኖሩን እንተውና፣ ምሳ ግን በአብዛኛው ሮድሪጎ ቤንታንኩር ኢቭ ቢሱማ እና ፓፕ ማታር ሳር የቶተናም አማካዮች ይሆናሉ የሚለው ግምት ያዘነብላል። ሌሎቹ ተጫዋቾች ቅድም እንዳልኩት የበለጠ የጎል እድል የመፍጠር ችሎታቸው ከፍ ያሉ ተጫዋቾች ስለማይሰለፉ ማለት ነው። እንደዛ ከሆነ ኡጋርቴንና ካሴሚሮን አንድ ላይ ማሰለፍ ምን ያደርጋል? ኡጋርቴንና ካሴሚሮን አንድ ላይ የምታጫውቹ ለሴፍቲ ነው አይደለም የበለጠ የመከላከል ጥንካሬ ለመስጠት የተጋጣሚን ቡድን በመስመሮች መሀል የመፍጠር አቅም ተጽዕኖ እንዳይፈጥር ለማድረግ ለተከላካዮቹ በቂ ፕሮቴክሽን ለመስጠት የሚደረግ በሶስት አራት ሁለት አንድ የሚጫወቱት ራሱ መጀመሪያ አካባቢ አሰልጣኙ ሲመጡ፣ ሩበን አሞሪም በተቀጠረ ሰሞን ተጠይቆ ነበር። ኡጋርቴ ምክንያቱም ሊንደሎፍ አብሮት ተጫውቷል ከአሰልጣኙ ጋር ግን አብሮት በተጫዋችነት የሰራው ብቸኛው ተጫዋች ኡጋርቴ ነበር። መጀመሪያ የሚጠቀመው መጀመሪያ የሚያተርፈው እሱ ነው ነው በጊዜው የተባለው፣ ወዲያው እና ሲናገር ከግማሽ በላይ በእግር ኳስ ህይወቱ 245 ጨዋታ አድርጓል። ከግማሽ በላይ የሚሆነውን በስፖርቲንግ በአሞሪም ስር ነው ያደረገው። ከየትኛው አሰልጣኝ በላይ ብዙ ጨዋታ ያሰለጠነው አሰልጣኝ ሩበና ሁን ደግሞ ዩናይትድ መልሶ አገኘ። በዩናይትድ ደግሞ አሰልጣኝ አርባ ጨዋታ ነው ያደረገው። ከአርባ ጨዋታ ሀያ ስምንቱን አስጀምሮታል። ስለዚህ አብዛኛውን ጊዜ የሚጀምር ተጫዋች ነው ማለት ነው ያው ዘጊቶም ስለመጣ የዝውውሩ የመጨረሻ ዕለት የተጠናቀቀም ዝውውር ስለሆነ የፕሪሲዝን ጊዜም ስላላገኘ ከፌብሩዋሪ በኋላም ለፔዤ ብዙ እየተጫወተ ስላልነበር እንደገና ወደ ሪትም ለመምጣት ጊዜ ስለሚያስፈልገው እነዚህ ሁሉ ሰበቦች ቀርበው ተጫዋቹ ቶሎ መላመድ አልቻለም። በኋላ በአንዳንድ ትልልቅ ጨዋታዎች ላይ በተለይ በጣም ጥሩ መጫወት ጀመረ። አሁን ካሴሜሮ የሚነካ አይመስለኝም። አንደኛ ዩናይትድ የካሴሜሮን ሜንታሊቲ ይፈልጋል። የአምስት ጊዜ ቻምፒየንስ ሊግ ያሸነፈ ተጫዋች ነው። በሪያል ማድሪድ በጣም ስኬታማ የተጫዋችነት ታሪክ ያለው ነው። ደግሞ ሜዳ ውስጥ ያለው ፐርፎርማንስ ደግሞ ባለፉት ወራት አሰልጣኙም ታክቲካዊ ኃላፊነቱን አቀለለለት የሚሸፍነውን የሜዳ ስፍራ መጠን ቀነሰለት። አንድ ሁለተኛ፣ እሱ ደግሞ እንደሚናገረው ዴታ እንደሚያሳይ ሊን ሆኗል። በጣም ቀጥቀጥኗል። ቀልጠፍ ብሏል ተክለ ሰውነቱ። ስለዚህ በዴታ እሱን ማየት ይቻላል። አሁን የበለጠ ብዙ ኪሎ ሜትር ከቨር ያደርጋል። የበለጠ ፊት ነው የሚል አስተያየት ሰጥቷል። ካሰሚሮ የሚነካ አይመስለኝ በተለይ ደግሞ በዩሮፓ ሊግ ዩናይትድ ፋይናል እስኪደርስ ድረስ ከብሩኖ ጋር ትልቁ ተጽዕኖ ፈጣሪ ተጫዋች ሱ ስለነበር ያ የሊዮንን ጨዋታ ጨምሮ የቢልባኦ የሶሴዳድ፣ ሌሎችም ጨዋታዎች ላይ ጥሩ እየተጫወተ ስለሆነ የእሱ መነካት አይታሰብም። ግን ቶተንሃም ሰራተኛ አማካዮች ከሆነ የሚያሰልፈው ለምን ብሩኖን ጥልቅ አማካይ አድርጎ ከካሰሚሮ ጎና አድርጎ ሌላ ክሬቲቭ ተጫዋች ለምን አይጨምርም? አንደኛው አሰልጣኙ ምናልባት ሊመልሰው የሚገባ ነገር እሱ ነው ማውንት ለዘጠና ደቂቃ መድረሱን ጨዋታ ለመጀመር ዝግጁ መሆኑን እርግጠኛ አይደለሁም ያው ከባድ ነው ከረጅም ጊዜ ጉዳት ስለሆነ የመጣው ባለፈውም ጨዋታውን የቀየረው ጊዜ ተቀይሮ ገብቶ ነው ጨዋታውን የቀየረው ከቢልባዎ ጋር በነበረው የቻምፒየንስ ሊግ የመልስ ጨዋታ ግን ሁለት ተጨማሪ አስር ቁጥሮች የትኛው አስር ቁጥር ይሁን የሚለውን መወሰን ሌላ ጉዳይ ሆኖ ግን ሁለት አስር ቁጥሮች መጠቀም ይችላል አንደኛው አማድ ሌላኛው ምናልባት ጋር ናቸው እንደዚህ እና ጋር ናቸው ደግሞ በዚህ ጨዋታ የሚያስፈልግ ይመስለኛል። ተለይ ለትራንዚሽን ቶተናም በትራንዚሽን በጣም የሚቸገር ቡድን ነው። ካሰሜሮ ደግሞ ዋነው ጋር ደግሞ ዋናው የዩናይትድ ትራንዚሽን ተጫዋች ነው፣ በፍጥነቱ ምክንያት፣ በቀጥተኝነቱ ምክንያት ግን ከኳስ ጋር ከኳስ ውጭ ባለው ትጋትም ምክንያት የሚለግም ቆሞ የሚያ ተጫዋች አይደለም። ጥሩ የውድድር ዘመን ነው ለማለት ባይቻልም ግን በእነዚህ ቅድም በጠቀስኳቸው ትልልቆቹ ጨዋታዎች ላይ ሁሉ ተሰልፏል። የባለፈውም የቢልባኦ ጨዋታ የመጀመሪያው ጨዋታ ላይ በተለይ የእሱ ኳስ ነው የመጀመሪያው ጎል መነሻ የነበረው ምንም ያህል ቢያከራክር ግን ነው። በተለይ ደግሞ ቶተናም በሀይላይን የሚጫወት ቡድን ስለሆነ በኢሮፓ ሊግ እንኳ እንደዛ አይደለም። ሁለተኛው እንዳልኩት በአሰልጣኙ በኩል ራሱ ምን ይላል ኡጋርቴ አሞሪም እንዴት፣ ምን አይነት የአማካይ ክፍል ጥምረት ነው የሚፈልገው ሲሉት፣ አንደኛው ፊክስር ተጫዋች ነው አለ። በቃ ከቦታው ብዙ ማይንቀሳቀስ ግትር የሆነ ሪጅድ የሆነ ሚና የሚሰጠው ሲቲንግ አማካይ ነው፣ እና ስራው ኳስ መንጠቅ፣ ለተከላካዮቹ ድጋፍ መስጠት፣ የቡድን ሚዛን መጠበቅ፣ ኳስ ሜንቴን ማድረግ ወይ ፖሴሽን ሜንቴን ማድረግ፣ ይሄ ነው ስራው አለ። ሌላኛው ግን የበለጠ ፍሪደም ያለው ተጫዋች የሆነ አለ። ካሴሚሮን እና ኡጋርቴን አንድ ላይ ስታሰልፊ፣ ሁለቱም የሲቲንግ አማካዮች ናቸው። ካሴሚሮ ምንም እንኳ ወደፊት የተሻለ መሄድ ቢሆንም በማጥቃቱ ጎሎች በማስቆጠም የጭሻ ኳስ በመስጠቱ በአንዳንድ ጨዋታዎች ላይ በደንብ እንዳየ ነው። ያንን ማድረግ የሚችል ቢሆንም የብሩኑን ያህል ክሬቲቭ አይደለም። ባለፈው ደግሞ በፉልሃም ጨዋታ ላይ ጥሩ አልተጫወት። በዌስትሃም ጨዋታ ላይ እንዲያውም ከጨዋታው በኋላ በስም ጠቅሶ አንዱ ጋዜጠኛ እንዲ እንደዚህ አይነት ሸልተኝነት እያየ ምናም ሲለው ተጫዋች ሲንግላውት አላረግ እንደ ቡድን የተሸነፍ ነው ብሎን የመለሰለት ግን፣ ሰሞኑን ብቃቱ ብዙ አስተማማኝ አይደለም ባለፈውም ካሴሚሮን እዚህ ጨዋታ ላይ መጠቀም እንደሚፈልግ ስለሚታወቅ ነው ቀይሮ በጊዜ ያስወጣው። ኡጋርቴ ደግሞ ከቤንች ነው የተነሳ። አሁን ሁለቱ አሰልጣኞች የባለፈውን የአርብ ምሽት የፕሪሚየር ሊግ ጨዋታን በተመለከተ የተለያዩ አፕሮች ነው የተከተሉት። አንደኛ ቶተናም በቤንች ነው የገባው ሶ ተጫዋቾቹን በሙሉ በኮተን ውል እንደሚሉት ማለት ነው እንዳይጎዱባቸው ምናም አልተጠቀሙባቸው። አሞሪም ደግሞ ከሞላ ጎደል በዚህኛው ጨዋታ በአብዛኛው ሊጠቀምባቸው የሚችላቸውን ተጫዋቾች ነው የተጠቀምባቸው አሁን ሁለቱ የተለያዩ አፕሮቾች ነው የትኛው ነው የሚሰራው አናውቅም የትኛው ነው የሚሰራው የሚለውን ማወቅ ያስቸግራል ሁለቱ ግን ኢቨን ወደ እንትን የሚሄድ ራሱ አንቶተናም ቀድሞ ሄዶ ማታ ለመምር ሰርቷል በሳን ማሜስ ማንቸስተር ናይትድ አልሰራ ወክ ብቻ ነው የሚያደርጉት አሉ በስቴዲየሙ ዙሪያ በሜዳው ጠርዝ የጨዋታው እለት እንደ ማንኛውም ጌም ነው አፕሮች ማድረግ የፈለጉት የጨዋታው እለት ነው የሚሄዱት ብዙ የዩናይትድ ደጋፊዎች ቀድሞ ሄደዋል ምናምን፣ ግን የቶተና የማንችስተር ተጫዋቾች ዘግተው ነው የሚሄዱት። ሶ ያለፉት በጨዋታውም ላይ በጉዟቸውም ላይ የጉዞ አሬንጅመንታቸው ይለያያል። ሁለቱ ብሮች መሀል ግን ሜዳ ውስጥም፣ ለምሳሌ በዩናይትድ በኩል የበለጠ ክሬቲቭ ተጫዋች ይጠቀማሉ የሚለው በጣም አስፈላጊ ይመስለኛል። ሌላኛው በቶተናም በኩል የጎል እድል ከማን ያገኛሉ ነው፣ በማን ይፈጠራል። ሰራተኛ አማካዮች ስለሆኑ ያሏቸው በርግቫል የለም አንዳንድ ሰዎች ሰንን አስር ቁጥር አድርጎ መጠቀም የሚሉ ሰዎች አሉ። ሯጮች በዙሪያው ማድረግ ስለሚችል ሪቻርሊሰን ይሁን ሶላንኪ ይሁን ብሬናን ጆንሰን እዚህ ተጫዋቾች ራነር እንዲሆኑ እሱ ደግሞ ፓሰር እንዲሆን ማድረግ የሚሉ ሰዎች አሉ። ካልሆነ ፉልባኮቹን ብዙ መጠቀም አሁን አንድ በዩሮፓ ሊግ የለወጡት ነገር ምሳ ከፕሪሚየር ሊግ ይልቅ በፕሪሚየር ሊግ አሁንም እንደተለመደው አይነት መንገድ ነው የእሳቸው የጨዋታ ስልት። በዩሮፓ ሊግ ግን አነስ ያለ ፖሴሽን አሁን ባለፈው ከቦዶ ግሊምት ጋር ምናልባት አርቲፊሻል ተርፍ ስለሆነ ነው ብንል፣ አይ በሜዳቸውም እኮ አነስተኛ የኳስ ቁጥጥር መጠን ነበር የያዙት። በሎ ብሎክ በካውንተር አታክ የሚጫወት ቡድን ነው። በዩሮፓ ሊግ አንዱ ስታይሊስቲክ ልዩነት እሱ። ሌላኛው ግን እንደ መጡ መጀመሪያ አካባቢ ኢንቨርት የሚያረጉ ፉልባኮች አልነበሩም እኮ ነበሩ። ኢንቨርት የሚያደረጉ ፉልባኮች ብቻ አልነበሩም፣ ስምንት ቁጥር የሚሆኑ ፉልባኮች ነበሩ ዴስቲኒ ዶጊና ፔድሮ ፖሮ። አሁን ግን የበለጠ እንደ ኮንቬንሽናል ፉልባክ ነው የሚጫወቱት። ሁለቱም ተጫዋቾች ብዙ ወደ መሀል ሲገቡ አታያቸው። የበለጠ ምንድን ነው የአፔንዳውን ፉል ባኮች ነው የሆኑት። አንዱ በዩሮፓ ሊግ ያደረጉት ልዩነት እሱ ነው። ግን ክሬቲቭ ተጫዋቾች ስለሌሏቸው እነዚህ ሁለቱ የመስመር ተከላካዮቻቸው ደግሞ በጣም ጥሩ የመፍጠር ችሎታ ያላቸው ስለሆኑ ምናልባት እነሱን አድቫንስ በማድረግ የጎል ድል መፍጠር ይችሉ ይሆን ወይ የሚለው ነው ጥያቄው። ምክንያቱም ከቶተናም አሁን አንዱም የታወቀ ፈጣሪ አማካይ የላቸውም። ካልሆነ ሰንን በተለይ የሚና መጠቀም ካልሆነ በስተቀር ወደ ሴንትራል ቦታ ማስገባት፣ ምናልባት ሪቻል ሰንን በሱ ቦታ ማስጀመር ወይም ዊልሰን ኦዶቤርን ወይ ሌላ ተጫዋች እዛ ቦታ ላይ መጠቀም አንደኛው ምርጫ ሊሆን ይችላል። ስለዚህ በማንቸስተር ዩናይትድ በኩል የቶተናም አማካዮችን አለመኖር ተከትሎ የበለጠ ክሬቲቭ ውሳኔ ይወስናል ወይስ እንደ ብሉፕሪንት እስካሁን ድረስ የተጠቀምበትን ሁለት የአማካይ ተከላካዮችን አንድ ላይ ማሰለፍን እንደ መፍትሄ ያየዋል የሚለው በጣም አስፈላጊ ነጥብ ይመስለኛል። ሌላኛው ግን ለእኔ ማንቸስተር ዩናይትድ ጨዋታ ካሸነፈ በክሬቲቪቲው በኩል በብሩኖ ላይ የሚንጠለጠል ነው። የዩናይትድ ያለፈው አምስት ዓመት ተኩል ወደ ዩናይትድ ከመጣበት ጊዜ ጀምሮ እኔ አንዳንድ ሰዎችም ሲሉት ሰማለሁ። እኔ በአሌክስ ፈርጉሰን ምርጦቹ ቡድኖች ውስጥ ጭምር ገብቶ መጫወት የሚችል ተጫዋች ነው። የአሌክስ ፈርጉሰን ምርጦቹ ቡድኖች ውስጥ ጭምር ሚና ሚኖሩ አይነት ተጫዋች ችሎታው አሌክስ ፈርጉሰን መልቀቅ በኋላ ምርጡ ፈራሚ ብቻ አይደለም፣ በአሌክስ ፈርጉሰን ዘመን ምርጦቹ ቡድኖች ውስጥ ለመግባት የሚያስ ምክንያቱም ምን ከኒክ ይበት ይሻላል ነው ብለው ለምሳሌ ጥሩ ተጫዋች ነው ኒክ ይበት ምናምን በኋላ ለኒካስል ነው የሸጡት፣ በኋላ ለበርሚንግሃም ጥሩ ተጫዋች ነው። በጣም ግን በደንብ ከኒክ ይበት ይሻላል። ለምሳሌ ወይ ፊል ኔቪል አማካይ ሆኖ የሚጫወት ከሆነ በደንብ ከፊል ኔቪል ይሻላል። ከዩናይትድ እንደ በመጥፎ የዩናይትድ ዘመን ውስጥ የነበረ ተጫዋች ስለሆነ ካልሆነ በስተቀር መጫወት ይችላል በየትኛውም የማንቸስተር ዩናይትድ ኢራ ውስጥ ነው የምለው እኔ ልክ ነው ፎር ፎርቱ ስለነበር ያኔ ሁለት አማካዮች ብቻ ነበር የሚጠቀሙት ስለዚህ ምናልባት የስኮልስ ና ኪንን የአማካይ ክፍል ጥምረት መስበር አይችል ይሆናል ግን በሲዝኑ በሙሉ የጎላ ሚና የሚኖረው አይነት ተጫዋች ነው ቻምፒንስ ሊግ ፋይናል ሮኒ የሆንሰንን አማካይ አድርገው ምናምን ተጠቅመዋል ተከላካይ ሆኖ ካየሹ ከሌሎች ተጫዋቾች ጋር እና እኔ መጥፎ የዩናይትድ የታሪክ ወቅት ላይ ስላለፈ እያለፈ ስለሆነ እንጂ ከዚህ በላይ የሚገባው ተጫዋች ነው እና በዚህም ጨዋታ ላይ በሌሎቹ ጨዋታዎች ላይ ሁሉ እንዳደረገው ዩናይትድ ይህን ጨዋታ ለማሸነፍ ትልቁ ተስፋው የብሩኖ ሁኔታ ነው። በተለይ ደግሞ አሁን ቅድም እንግዲህ ወደ ኋላ መሳብ አንድ ምርጫ ነው። ስለዚህ ተጨማሪ አስር ቁጥር ለማካተት እድል ይኖርሻል ማለት ነው። ለምሳሌ ዩጋርቴ ባይሰለፍ እና ብሩኖ ወደ ኋላ ቢሳብ ግን አንድ ጥያቄ የእሱ አስር ቁጥር ሆኖ መጫወት ግን ለብዙ የዩሮፓ ሊግ ቡድኖችም የሚፈታናቸው በዚህ በሶስት አራት ሁለት አንድ የአሰልጣኝ ሩበን አሞሪም ሲስተም ውስጥ የአስር ቁጥርና የአስር ቁጥር ተጫዋችነትና ወይም የማጥቃት አማካይነትና የክንፍ ተጫዋችነት ቅይጥ ሚና ይዞ ነው የሚጫወተው በሌፍት ሀፍ ስፔስ ላይ ስለሆነ ብዙ ጊዜ የሚጫወተው ወደ ግራ በሚያደል ሀፍ ስፔስ ላይ ስለሆነ የሚጫወተው በማኑ ማርክ የምታደርግም አስር ቁጥር ከሆነ አስር ቁጥር ነው ስለዚህ ምናልባት አንደኛው የቡድኑ ዲፌንስ ሚድፊልደር ወይ አንደኛው ወይ የሆነ ተጫዋች ማርክ ያደርገዋል ማን ማርክ ልታደረጊው ትችላለች ዲፋይን የሚደረግ ሚና አሉ እችኛዋ ግን ፍሉዊድ ነች ምትዋልል ሚና ነች ስለዚህ እንደው እንደ ክንፍ ተጫዋችም አትቆጥሪውም ፕሮፐሬ ክንፍ ተጫዋች አይደለም እንዲያውም ዩናይትድ ዴብዝ የሚያገኘው በግራ በኩል ከዊንግ ባኩ ነው ዊድዝ ማለት የሜዳ ስፋት የሚያገኘው ስለዚህ የክንፍ ተጫዋች አይደለም። የአጥቂ አማካኝ ብቻ እንዳትዩ ደግሞ የክንፍ ተጫዋች በሚገኝበት የሜዳ ቴሪቶሪ ላይ ይገኛል፣ ሲፈልግ ይሳባል። ከፍ ያለ ነጻነት ኖሮት ነው የሚጫወተው። አሁን በዩሮፓ ሊግ አንዱ ብሩ ብዙ ብሮችን የሚፈጥናቸው የብሩኖ አጨዋወት ይሄ የሚዋልል ሚና፣ የተለያዩ የሜዳው ስፍራዎች ላይ የሚገኝ ተጫዋች መሆኑ ዲቴክት እንዳይደረግ ያደርገዋል። አሁን በቺነች እንግዲህ ፋይን ባላንስ ወደኋላ መሳብ የበለጠ አታኪንግ ላይን አፕ መጠቀም አንደኛው መንገድ ነው። ካልሆነ ግን ብሩኖ የበለጠ ምንድነው ኢፌክቲቭ የሆነበት ቦታ ላይ ከሁለቱ አስር ቁጥሮች አንደኛው አድርጎ መጠቀም ሊሆን ይችላል። ያ ከሆነ ከማውንት ይጀምራል። የኔ ግምት ነው፣ ማውንት የሚጀምር አይመስለኝም። አማድ አለ እና ማውንት ልክ እንደ ካሰሚሮ ሁሉ የቻምፒየንስ ሊግ ፋይናል ስለሆነ የተጫወተ ተጫዋች ስለሆነ ሜንታሊቲው አለ። የኦኬዥን ምን እንደሚጠይቅ ያውቃል። ቻምፒየንስ ሊግ ፋይናል አሲስት አድርጎ ለ ካልሰሰት ለካሻበት ሁለት ሺህ 21 ላይ እንደዚህ አይነት ትልቅ ጨዋታ ታሪክ አለው። እሱም ያስፈልግሻል በእርግጥ ግን የዘጠና ደቂቃ ተጫዋች መሆኑ ለጊዜው ገና ከጉዳት ስለተመለሰ እጠራጠራለሁ። እና ከአማድ አለ አማድ በጣም አስፈላጊ ተጫዋች ነው፣ ምንም ጥያቄ የለውም። ብሩኖ ብቻ ላይ ጥገኝነት እንዳይኖር፣ የፈጠራ ጥገኝነት እንዳይኖር ማድረግ ይችላል። ጋርናቾ ደግሞ በተለይ ቶተንሃምን ለተመለከተ ጨዋታ ሊስማማ ይችላል። በዳይሬክት ነሱ ምክንያት፣ በቀጥተኝነቱ ምክንያት አንዱን መምረጥ አለበት። ከነዚህ መካከል ምን አይነት የጨዋታ መንገድ ነው የሚፈልገው እንደሚለው ይወሰናል። የበለጠ ዶሚናንት መሆን የሚፈልግ ከሆነ ምናልባት ኡጋርቴ ቤንች፣ ብሩኖ ከካሰሚሮ ጋር አብሮ የሚጫወተው ግን የበለጠ ነጻነት ያለው ጥልቅ አማካይ ወይ ከሶስቱ አስር ቁጥሮች እንግዲህ አንዱ ሁለቱን መምረጥ አለበት ማለት ነው። ከዛ በኋላ ለነዛ ሁለት ቦታዎች አማድ ማውንት እና ጋር ናቸው፣ ይፎካከራሉ ማለት ነው። ግን ባለ ሪከርድ ነው እንደምታውቂው፣ በዚህ ውድድር በታሪክ ሶስተኛው ብዙ ጎል ያስቆጠረው ተጫዋች ነው። ያው የዩሮፓ ሊግ ሪከርድ መስበሩ በአንድ በኩል ያሳዘነኛል። ማለት የቻምፒየንስ ሊግ ተጫዋች ስለሆነ የቻምፒየንስ ሊግ ተጫዋች ስለሆነ ጥሩ ነው እኮ ታሪክ ነው አይደለም። ግን ለእኔ ሌቭሉ ከፍ ያለ ነው። ከቻምፒየንስ ሊግ የዩሮፓ ሊግ ሌቭል ተጫዋች አይደለም። ግን በሪካርድ ካየሹ ከኦባሚያንግና ከፋልካኦ ቀጥሎ ራዳሚል ፋልካኦ ቀጥሎ ብዙ የቻምፒየንስ ሊግ ጎል ያስቆጠረው ሱ ግን በተሳትፎ ደግሞ አሲስት ሲደመር ጎል በዚህ ደግሞ በውድድሩ ታሪክ አንደኛ ነው። የትልቅ ጨዋታ ተጫዋች ነው እና አይ ቲንክ የዩናይትድ ትልቁ ተስፋ ዛሬ እንደተለመደው ለመጀመሪያ ጊዜ አይደለም፣ ላለፉት አምስት ዓመታት ሲሆን ያየነው ነው ዩናይትድ ምን ያህል እሱን በአደገኛ ቦታዎች ላይ ያገኘዋል የሚለው ይወስነዋል። በቶተንሃም በኩል በጠነኛ የስታይል ልዩነት አለ እያልን ነበር። በተለይ ደግሞ በዩሮፓ ሊክ ከፍራንክፉርት ጋር በተደረገው ጨዋታ ከቦዶ ግሊምት ጋር በሁለቱም ጨዋታዎች በፖሴሽን በሁሉም ጨዋታዎች ከሃምሳ በታች ፐርሰንት ፖሴሽን ግን ቀስ እያለ ሶሊድ የሆነ ለምሳሌ የቦዶ ግሊምት የመልሱ ጨዋታ እዛ ቦዶ ላይ የተደረገው ጨዋታ ዜሮ ነጥብ ሁለት ስድስት ኤክስጂ ነው ቦዶ ግሊምት ያስመዘገቡ እና በአንድ ፖስቴኮ ጉሎ አሰልጣኝነት ዘመን በኤክስፔክትድ ጎልስ አጋንስት አነስተኛውን የነበረው የበለጠ ጥብቅ እየሆኑ መጥቶ የበለጠ መመልሶ ማጥቃት መጫወት ጀምሮ መልሶ ማጥቃትና በኋላ ጨዋታ ኮንትሮል ማድረግ ደግሞ ያስኬሄዳቸዋል። ሲቲ ለምሳሌ አራት ለዜሮ አሸንፉ አይደለም በዚህ አመት ወደ ኤቲሃድ ሄደው አራት ለዜሮ ሲያሸንፉ እኔ በደንበኛ በሚታወቅ የአንጅ መንገድ አይደለም ቡድኑ ያሸንፈው፣ መጀመሪያ በሀይለኛ ካውንተር አታክ የሲቲን ሀይላይን በማጥቃት ከዛ ሁለተኛውን አጋማሽ የበለጠ ጨዋታ ኮንትሮል ለማድረግ በመሞከር ሶሊድ የሆነ የተከላካይ ቅርጽ በመያዝ ነው ቡድኑ የተጫወተው። አልፎ አልፎ ሲያደርጉት አይቻል ከሊቨርፑል እንኳ አንስተ ነው እንደነበር ትዚ ልኛ አርባ ፐርሰንት ነበር አንድ ለዜሮ ያሸነፉበት ጨዋታ እና አንዳንድ ጨዋታዎች ላይ አሰልጣኙ በተለይ ደግሞ በዚህ ውድድር ላይ አዳፕት ማድረግ ጀምረዋል። ዛሬ ምን ያደርጋሉ? አንድ የፍጻሜ ጨዋታ ነው። ስለዚህ እኔ ለፍልስፍና ግትር ብለሽ ውጤት ኮምፕሮማይዝ የምታደረግበት ጨዋታ አይመስለኝም። በሌሎች ጨዋታዎች እንዳየ ነው የበለጠ አዳፕቲቭ የሆነ ፉልባኮቻቸውን እንደ ፕሮፐር ፉልባክ መጠቀም፣ የተከላካይ መስመራቸውን የበለጠ ወደ ኋላ መሳብ፣ ሰራተኛ አማካዮችን ነው የሚጠቀሙት ዛሬ። ከዛ ቡድኑ ከፊት ስፒድ አለው በሶላንኪ ይሁን በጆንሰን ወይ በሰን የሚሰለፍ ከሆነ በሰን፣ በእነዚህ ተጫዋቾች መጠቀም ይችላሉ። እንደዛ ሊያደረጉ ይችላሉ። በሌሎች ጨዋታዎች ይህንን በቅርብ ጊዜ ሲያደርጉት ስላየን፣ ሌላ ይህንን ጨዋታ ስናነሳ ሳናነሳው ባናልፍ ጥሩ የሚሆነው ነጥብ የዚህ አመት የሁለቱ ቡድኖች ሬከርድ ነው። ሶስት ጊዜ ተገናኝተዋል እና አሞሪም ተጠይቆ ነበር ስለዚህ ባለፈው ለምሳሌ ቢልባውን እንዳሸንፍ አይ ኦድ ምታ ለምሳሌ እንደው ቤቲንግ ምናምን ውስጥ ካላችሁ ለምሳሌ ሶስት ጊዜ በተከታታይ የተሸነፈ ቡድን አራተኛ አይሸንፍም ኦድ እንኳ እንደዛ አይወጣም ማለት ስለዚህ እንደዚ ሎጂካሊ ካሰባችሁት አራት ጊዜ በተከታታይ መሸነፍ ለእኛ አይነት ቡድን ከባድ ነው የሚል አስተያየት ነበር የሰጠው ግን ሌላ ምን አነሳ እያንዳንዱ ጨዋታ የራሱ ታሪክ አለው አንዱ ከሌላኛው ጋር አይመሳሰልም ለምሳሌ ሶስት ለዜሮ የተሸነፉት በአሰልጣኝ ኤሪክ ቴን ሃግ ስር። ገናግ ሌላ አይነት አሰልጣኝ ናቸው። ሌላ አይነት ሴታፕ ነው ያላቸው። ያ አራት ለሶስት ያለቀው ጨዋታ ደግሞ በጊዜው እንዳነሳ ነው አስታውሳለው ብዙ ሮቴሽን አድርጎ ነበር፣ አማድን ጨምሮ አማዲያን ሰሞች በጣም ጥሩ እየተጫወተ ስለነበር እሱን ጨምሮ አሰልጣኙ ብዙ ተጫዋቾች ሮቴት አድርጎ ነበር። ግብ ጠባቂዎቹ ትልልቅ ኮሚካል ስህተቶች የሰሩበት ነበር። ፎስተርም አልታይ ባይ እንዲርም ስህተቶች የሰሩበት ጨዋታ ነበር አስታውሳለሁ። አንድ ለዜሮ ደግሞ አንድ ለዜሮ ቶተናም በመልሱ ጨዋታ አንደኛ፣ ጥሩ ጨዋታ አልነበረም። ለጨዋታ ያኔም እንዲሁ አንስተነው ስለነበር፣ ግን የማንቸስተር ናይትድ ቤንች ላይ የፕሪሚየር ሊግ ጨዋታ የማድረግ ታሪክ ያለው ተጫዋች ቪክቶር ሊንደሎፍ ብቻ ነው የነበረው። ስለዚህ ቤንች አልነበረው፣ እነ ቺዶ ኦቢን ምናምን ቀይሮ ያስገባበት ጨዋታ ማለት ነው። በኋላ አሁን ሁሉንም ጨዋታ ካየች ለዚህ ጨዋታ ኢረለቨንት ናቸው። ሁለተኛ ቶተናም ራሱ ከዛ በኋላ የስታይል ለውጥ አድርጓል። ምን ይጠቅም ይሆናል፣ በስነ ልቦና ይጠቅም ይሆናል ከዩናይትድ ጋር ለምሳሌ ሶላንኪ ከሶስት ጨዋታ ሶስት ጎል አስቆጠረ ያለው ሊል ይችላል ወይ፣ ፖስተኮግሉ ወደ ዩናይትድ ወደ ቶተናም ከመጡ በኋላ በዩናይትድ ተሸንፈው አያውቁ ምናምን የሚለው ሬከርድ ይጠቅም ይሆናል ምናምን እንጂ ለዚህኛው ጨዋታ የሚጠቅም ሬሌቫንስ ላይኖረው ይችላል። አንዱ ያው ብዙ ጊዜ የሚነሳ ኮንቴክስት እሱ ስለሆነ፣ ስለዚህ በለመለየት በጣም ያስቸግራል። ግን የኛውን የቴሌግራም ተከታታዮች ጠይቀን 56 ፐርሰንት የሚሆኑት ማንቸስተር ዩናይትድ ያሸንፋል አርባ አራት ፐርሰንት የሚሆኑት ካላሳሳትኩት ቶተናም ያሸንፋል ብለው ገምተዋል። አምሳ አራት ማንቸስተር ዩናይትድ፣ አርባ ስድስት ቶተናም የሚል ግምት ሰጥተዋል። ዛሬ ምሽት በኤሮፓ ሊግ የሚደረገውን የጨዋታ ውጤት በብርሃን ባንክ የቴሌግራም ቻናል ላይ ከምሽቱ ሶስት ሰዓት ጀምሮ ግምት መስጠት ትችላላችሁ ይላል ብርሃን ባንክ። ለአስር ትክክለኛ ግምት ለሚሰጡ አድማጮች ደግሞ አጋራችን ብርሃን ባንክ ሽልማት አዘጋጅቷል። ስለዚህ የብርሃን ባንክ የቴሌግራም ቻናልን ይቀላቀሉና በዚያውም ግምቱን ያስቀምጡ፣ ተሸላሚ መሆን ይችላሉ። ይላል ብርሃን ባንክ። እስኪ ደግሞ የተወሰኑ አድማጮቻችን አስተያየት እንቀብል። ራሺ ፋይሰል በጉጉት የጠበቅናት ልትመታለች ወይ በደስታ ወይ በሐዘን እያነባን ልንቋጭ ተዘጋጅተናል። እነዚያ ድቆ መነሳት አጋጣሚዎች እነዚያ እነዚህ ያልታሰቡ ድሎች፣ የግለሰብ ጥረቶች ለዚህ ፍጻሜ ጨዋታ አድርሰውናል። እድላችንን በሚገባ መጠቀም አለብን። ብዙውን ጊዜ እንዳየን የፍጻሜ ጨዋታዎች ላይ ከታክቲክ ይልቅ ሜንታሊቲ ነው ወሳኙ። ለዛ ደግሞ በነ ቡርኖ ካዝሜሮ ማጉር ሙሉ እምነት አለን። ድለውዱ ክለቤ ማንቸስተር ዩናይትድ ይሁን ብሏል። ፍጹም ጋሻ የሚላል ማጫችን አመቱን ሙሉ በብስጭት በንዴት ተስፋ ሳንቆርጥ የደገፍነው ቡድን አዘግት ውስጥ ገብቶ እንኳን ከመደገፍ ወደ ኋላ ያልኩለት አንድ ቀን ወደ ቀድሞ አቋም ይመለሳል፣ ውጤታማ ይሆናል በሚል ተስፋ ነው። መደገፍ ከጀመርኩበት ከጀመርኩ ሀያ አመት ውስጥ አይቼ የማላቀው ደረጃን ይዞ ቢያጠናቅቅም፣ ዛሬም ዩናይትድ አይነኝ ከሳምንት ሳምንት ጨዋታውን ሳ ላይ አርፌም አላውቅም። ሁሌ በቡድኔ ተስፋ አለኝ። የጨለማ አመት ውጤት በዚህ የአውሮፓ ሊግ ዋንጫ ይክሱናል የሚል ሙሉ እምነት አለኝ። ደግሞም ያደርጉታል። ግሎሪ ግሎሪ ማን ዩናይትድ ብሎናል። ዳኒማን የሚል አድማጫችን። እኔ ስለ ዛሬው ጨዋታ ምንም መተማመኛ የሆነ አንድ ቡድን ወይም ቅድሚያ ግምት የማያሰጥ አቅም አላቸው ብዬ አላስብም። ነገር ግን ካለው የዋንጫ ልምድ አንጻርና ትንሽም ቢሆን የመከላከል አደረጃጀት ዩናይትድ ለሸነፍ ይችል ይሆናል ደረት የሚያስነፋው የሚያስነፋን ባይሆን አንድ ሰላሳ አንድ ሰላነሳ የማላልፈው። ነገር ግን ማናቸውም ይህንን ድል ቢያገኙ ያለፉትን ደካማ ጊዜ አይቀይረውም። ከፋይናንስ ጥቅም ውጭ ልክ እንደ ቴና ቄፌ ካፕን ለማንኛውም የ ለማንኛውም ግን ለውጮቹ የአርሰናል ደጋፊ ከስፐርስ ግልምጫ ምጫ ለሀገር ውስጥ ደጋፊ ከዩናይትድ ቁንጥጫ ይሰውራቸው፣ መልካም ቀን ተመኘች አለው ብሏል። ወሰን ማንደፍሮ በፕሪሚየር ሊጉ ከመሪው በአርባ አራት ነጥብ እርቀው በአርባ ነጥብ ማግኘት የተሳናቸው ሁለቱ ቡድኖች ለኤሮፓ ሊግ ፍጻሜ የመድረሳቸው እግር ኳስ ምን ያክል አይገመት የመሆኑን ያሳያል። ይህ በእንዲህ እንዳለ ግን ጉዳት ላይ የነበሩት ነዳለው ሴርጊሴ ቢልባው ላይ መከሰታቸው በታጋዩ እና ልዩነት ፈጣሪ ብሩኖ ፈርናንዲስ ለሚመራው ዩናይተድ ፕላስ ነው። በአንጻሩ ሪስክ በሚወስደው በደፋሩ ቶተንሃም ቤት አዳዲስ ጉዳቶች መከሰታቸው ደግሞ ለቡድኑ ደጋፊ መልካም ዜና አይሆንም። እና ማን ያሸንፋል ላልከው ዋንጫውን ይሄ ነው ብዬ ልገምት አልኩና የኳስ ነገር አይታወቅም ብዬ ትቼዋለሁ እንደገና ብሎናል። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል ብርሃን ባር። እንደ ስማችን ብርሃን ነው ስራችን።